ሰላም ጤና ስጥልኝ። የተወደዳችሁ እና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾቻችን በእያላችሁበት የዓለም ትጉሉ ሰላምታዊ ይድረሳችሁ። አድማጮች ተመልካቾች፣ ለዛሬ እሁድ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። ከሁሉ አስቀድሜ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛ ኢዳል ፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅርና የደስታ እንደሆንላችሁም እንመኛለን። በአገር ቤት በተለያዩ ችግር በሰው ሰራሽም በተፈጥሮም ችግር ውስጥ ገብታችሁ ከቤት ንብረታችሁ ተፈናቅላችሁ የምትገኙት ሙስሊም ማህበረሰብ፣ በዓሉም በውጭ እያሳለፋችሁ ወይም እያከበራችሁ ያላችሁት እንኳን አደረሳችሁ እናንተንም ለማለት እንወዳለን። እንዲሁም በህልና ትግል በተለያዩ ቦታ ላይ ያላችሁት የፋኖ አባላቶች ሙስሊም ወንድሞቻችን እንኳን አደረሳችሁ እናንተንም ለማለት እወዳለሁ። በመልካ ሚዲያ ስም አድማጮቻችን፣ ተመልካቾቻችን፣ እንግዲህ በሀገራችን ኢትዮጵያ በተለያዩ ቦታዎች ላይ በዛሬው እለት በታላቅ ድምቀት የሚከበረው የኢዳል ፈጥር በዓል ከሞላ ጎደል የሰላት ፕሮግራም ተከናውኗል። አንዳንድ ቦታዎች ላይ እንዲሁም በአማራ ክልልም ፋኖ ተቆጣጠሮ የሚገኙባቸው ቦታዎች የሰላተል ኢድ በስነስርዓት እንደተከናወነ መረጃዎች እየወጡ ይገኛሉ። አዲስ አበባም የነበረው የኢድ ፕሮግራም በሰላማዊ መንገድ እንደተጠናቀቀ ነው መረጃዎች እንግዲህ የምጠቁሙት። ምክንያቱም ይህንን የምናነሳበት ዋናው ትልቁ ምክንያት አገራችን ኢትዮጵያ በአሁኑ ሰዓት ያለችበት ሁኔታ ጠዋት ሰላም ሲሆን፣ ከሰዓት በኋላ ጦርነት ተካፈተ ነው የምንሰማው ከሰዓት በኋላ ሰላም ሆነ ሲባል መግሪብ ሰላት ላይ ደግሞ ውጊያ ተጀመረ ነው የምንሰማው። በየጊዜው ተለዋዋጭ የጸጥታ ችግሮች የሚስተዋሉባት ሀገር ከሆነችው አንዷ ኢትዮጵያ ነች። በዚህ ምክንያት ነው እንግዲህ የኢድ ሰላት ፕሮግራም በሰላም መጠናቀቁን መረጃዎችም የሚደርሱን እኛም ይህንን መረጃ ለአድማጭ ተመልካቾች የምናደርሰው ማለት ነው። ከዚህ በመቀጠል በሀገራችን ኢትዮጵያ እየተከናወነ የሚገኘው አንዳንድ እንቅስቃሴዎች እንግዲህ በአማራ ክልል መንግስታዊ ጦርነት የተከፈተበት ህዝብ አለ። ይሄ ጦርነት ሁለት ዓመት ልደፍን ጥቂት ወራቶች ቀርቶታል። አሁንም የጦርነት ተጠናክሮ የቀጠለበት ሁኔታ ነው ያለው። ዘመቻ አንድነት በሚል እሳቤ የተጀመረው ውጊያ በተለያዩ ቦታዎች ላይ የስርዓቱን ወታደር ዋጋ እያስከፈለ ይገኛል። የፋኖ ቀጠናዎችን እንቆጣጠራለን ከበባ እናደርጋለን ብሎ በሚንቀሳቀሱበት ጊዜ ፋኖ የሚጠቀምባቸው የደፈጣ ውጊያዎች በከፍተኛ ሁኔታ ዋጋ አስከፍሏቸዋል። የተለያዩ ቦታዎች ላይ በአማራ አራቱም ቀጠና የደፈጣ ውጊያ ነው እንግዲህ እስካሁን የስርዓቱን ወታደር እየበላው የሚገኘው። ወታደር እንግዲህ ከተለያዩ ማሰልጠኛዎች አሁንም ስልጠናቸውን አጠናቅቀው እየወጡ ይገኛሉ። ቀጥታ የሚወጡት ወደ አማራ ክልል ነው እንግዲህ ዘመቻ የሚያደርጉት እንደምታወቀው ከዚህ በፊት በሰጧቸው መረጃ መሰረት በጎጃም ቀጠና ብቻ ሶስት እዝ ነው እንግዲህ የተሰለፈው። ሶስት እዝ ማለት እንግዲህ በጣም የሚገርም ነው። ወደ አርባ ሁለት ሺህ ምናምን ነው አንዱ እዝ ብዛቱ እንግዲህ። ይሄን ሁሉ ጎጃም ቀጠና ላይ ብቻ ያሰለፈበት ሁኔታ ነው ያለው። እንደምታውቁት ጎጃም ቀጠና በርካታ ኮሎኔሎች ዋጋ የከፈሉበት በርካታ ወታደሮችም ሙርኮ የተመዘገበበት ሁለቱ ቀጠና ላይ ነው በብዛት ጎንደር እና ጎጃም። ከዚህ ውጭ ደግሞ ጎጃም ቀጠና ላይ ትኩረት ሰጥቷል ማለት ነው አገዛዙ። ጦርነቱ አሁንም ቀጥሏል። ሌላው በኦሮሚያ ክልል ውስጥ ያሉት የኢትዮጵያ ንግድ ባንኮች በኦሮሚኛ እንዲጠሩ እየተደረገ ይገኛል። ስማቸው የተቀየረበት ሁኔታ መኖሩ ተገልጿል። ለአብነት ዙዋ የኢትዮጵያ ንግድ ባንክ የሚለው ባቱ ንግድ ባንክ ተብለው ተጽፏል ነው የተባለው። ሌላው ደቡብ ጎንደር ጋይንት በትናንትናው እለት በእጀባ ላይ የነበሩት ወታደሮች ተመትቷል። በተመሳሳይ ነዳጅ የጫኑት ተሽከርካሪዎችም መመታታቸው ነው የተገለጸው። ነዳጅም ከጥቅም ውጭ ነዳጁም ከጥቅም ውጭ የሆነበት ሁኔታ መኖሩን ነው የተገለጸው። በሌላ መረጃ በመራቢቴ በቅርብ ርቀት ሬማ አካባቢ ከባድ ውጊያ ተደርጓል። በተለይ ወይበላና አፈር ባይኔ አፈር ባይኔ የተባሉ ቦታዎች ላይ ከባድ ውጊያ ተደርጓል። ደረቅ ወንዝ አካባቢ እንግዲህ ዛሬም ያልተነሱ የስርዓቱ ወታደሮች አስክሬን እንደሚገኙ ተገልጿል። እዚህ አካባቢ እንግዲህ የአገዛዝ ወታደሮች የፋኖ ቀጠናን እንከባለን ብሎ ነው ወደዚህ አካባቢ የሄዱት። አብዛኛው ወደ 31 ቀበሌ ከነበሩት ወደ 28 ቀበሌ ላይ ፋኖች የሚያስተዳድሩ መሆኑን ነው ከሸዋ ቀጠና መረጃዎች እየወጡ የሚገኘው። ይህንን ቦታ ለማስለቀቅ ባደረጉት እንቅስቃሴ ነው እንግዲህ ከፍተኛ ሽንፈት የደረሰባቸው። በሌላው መረጃ ዛሬ ምዕራብ ጎንደር ከጠዋቱ ጀምሮ ውጊያ እየተደረገ ይገኛል። በአዊ ዞን በዳንግላ ከተማ ዙሪያ ነው ውጊያ እየተደረገ የሚገኘው። በሸዋ ሚንጃር የፋኖን ቀጠና ለመቆጣጠር የሚካሄደው እንግዲህ የመንግስት ወታደር ኮርማ ሀገር በተባለ ቦታ በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል። በርቀት በተተኮሱት ከባድ መሳሪያዎችም ስድስት መኖሪያ ቤቶችን አቃጥሏል። እንግዲህ ብዙውን ጊዜ በፋኑ ደፈጣ በሚመታበት ጊዜ የስርዓት ወታደር ከባድ መሳሪያዎችን በመጠቀም ግለሰብ መኖሪያ ቤቶች ላይ ጥቃት ሲያደርስ ነበር። አሁንም ይህንን ነው እንግዲህ ተግባራዊ ያደረገው። አድማጮቻችን ተመልካቾቻችን በሌላ መረጃ በምዕራብ ወሎ ጃማ ወረዳ በሚሊሻ ካምፕ ላይ በተፈጸመው ማጥቃት አስር የሚሊሻ አባላት የተገደለ ሲሆን፣ ሌላው ሞትና ቁስለኛ ሆኗል። አዊ ዞን ባንጃ ዳጊ አወላ ተራራ በሶስት አውዶ ውጊያ ውጊያ እንግዲህ ተደርጓል ወደ ዘጠና ሶስት ወታደር ከጥቅም ውጭ የሆነበት ሁኔታ መኖሩን ነው የተገለጸ። እነሱም በንጹሃን ላይ ግፍ ፈጽሟል። እርጉዝ ሴቶችን እስከ መግደል ደረጃ የደረሱበት ሁኔታ ነው ያለው። አድማጮቻችን ተመልካቾቻችን እንግዲህ አሁን በሀገሪቱ እየተከናወኑ ያሉት የጦርነት ድባቦች ኦሮሚያ ክልል ውስጥ ጦርነት አለ፣ አማራ ክልል ውስጥ ሁለት ዓመት ሊደፍን ጥቂት ወራቶች የቀሩት ጦርነት አለ። የመንግስት ሰራተኞች ደሞዝ የለም ገበያኑ እንኳን ማረጋገጥ አልተቻለም። የኑሮ ውድነት እየጨመረ የመጣበት ሁኔታ ነው ያለ። በተለያዩ አጀንዳዎችን የኑሮ ውድነትን ጥያቄ ለማስቀረት ከፍተኛ ጥረት እያደረገ ይገኛል ስርዓቱ። እንግዲህ እያንዳንዱ የሀገሪቱ ባጀት በጦር መሳሪያ ግዢ ላይ ብቻ እየዋለ እንደሚገኝ ነው የተገለጸው። ቀላል ጉዳይ አይደለም። በአንድ ቀጠና ብቻ የሚወጣው የጥይት መጠን የከባድ መሳሪያ የአየር እነዚህን ሁሉ እየተጠቀመበት ይገኛል። የወታደር ቀለብ ቀደም ሲል እንግዲህ ወታደር ብዛት አያስፈልገንም ከፍተኛ ቁጥር ያለውን ወታደር አሰልጥነናል ግማሹን በጦረታ እንሸኛለን ብለው ሲናገር ነበር ከሰሜኑ ጦርነት ፕሪቶሪያ ስምምነት ወደዚህ መንግስት። በአሁኑ ሰዓት ግን ወታደርን ከየመንገዱ እያፈሱ ከየሺሻ ቤትና ከየጫት ቤቱ እያፈሱ ወደ ማሰልጠኛ እያስገቡ ይገኛሉ። በዚህ ሰሞኑ ብቻ እንግዲህ የተለያዩ በሀገሪቱ ውስጥ የሚገኙ ማሰልጠኛዎች በርካታ ቁጥር ያላቸው ወታደሮች ስልጠናቸውን ጨርሶ የተመረቁበት ሁኔታ ነው ያለው። አብዛኛዎቹ ወደ አማራ ክልል የመልሶ ማደራጀት ስራዎችን ለመስራት ወደ አማራ ክልል በብዛት ገብቷል። መልሶ ማደራጀት የሚባለው እንግዲህ አድማጭ ተመልካቾች ልትረዱ የሚያስፈልገው ነገር ቢኖር ምንድን ነው፣ አንደኛ ሻለቃ የሚባል ወይም ደግሞ አንበሳ ሻለቃ ብለን የምንጠራው እንደምሳሌ ብናነሳ አንበሳ ሻለቃ የምንለው አንድ ሺህ ሰው ያለው ከሆነ ከዛ ከአንድ ሺህ ሰው አምስት መቶ ሰው አልቆ ከሆነና አምስት መቶ ብቻ ቀርቶት ከሆነ አንበሳ ሻለቃ የሚለው ስም አይጠፋም። ምንድን ነው የሚደረገው? አሁን ከየማሰልጠኛው ስልጠና ወስዶ የሚመጣውን እዛ የሞቱትን አምስት መቶውን ሰው ቆጥሮ መተካት ነው። መልሶ ማደራጀት የሚባለው አንዱ ይሄ ነው። ቦታው ላይ ስሙ እያለ እዛው ቦታ ላይ መተካት ማለት ነው። መልሶ ማደራጀት የሚባለው አንዱ ይሄ ነው። ምናልባት ይሄ መልሶ ማደራጀት የሚባለው ስራ ውጊያ ላይ ላይመች ይችላል። ጦርነት ላይ እያለህ ላይመች ይችላል። በጓድ ታዋቅራለህ፣ በሻምበል ታዋቅራለህ፣ በሻለቃ ታዋቅራለህ። እንደዚያ እያልክ ነው የምትሄደው። ምናልባት ወታደሮቹ ከውጊያ ውጭ ሆኖ በማዘዣ ጣቢያቸው ላይ ወይም ቀሪ ክፍል ላይ ወይም ደግሞ ካምብ ላይ ወደ ካምብ ከውጊያ ውጭ በሆኑበት ቦታ ነው ይሄ ስራ የሚሰራው። አሁን አንዳንድ ቦታዎች ላይ እንግዲህ በከፍተኛ ቁጥር ያለውን የአድማ ብተና ስልጠና ሰጥቷል። አማራ ክልል ውስጥ እንደሚታወቀው እነ ሽመልስ አብዲሳ ይሄንን የአድማ ብተናን ስልጠና በፋይናንስ በከፍተኛ ሁኔታ በምክር አገልግሎትም ሲደግፉት ነበር። ምክንያቱም ይህ አድማ በታኝ በክልሉ ወጣቶች የሚሰለጠንና በክልሉ ወጣቶች የተደገፈ ስልጠና ነው እየተሰራ ያለው ይሄ ማለት ምን ማለት ነው? ጦርነቱ ከአማራ ክልል ውጭ እንዳይወጣ አማራው ክልል ላይ ብቻ እንዲነድና እዛው ባለበት በፋይናንስ መርዳትና በምክር አገልግሎትም ድጋፍ ማድረግ ነው አሁን እነ ሽመልስ አብዲሳ እየሰሩ ያሉ። ምክንያቱም ጦርነቱ አንዴ ከክልሉ ከወጣ መልሰን ማስወጣት ስለሚቸግረን እዛው ብልጽግናዎች እያሉ እንረዳለን የሚል ነው። እንግዲህ ከፍተኛ ቁጥር ያላቸው ብር ሾሎቆ ላይ ተመርቆ ወጥቷል። አንዳንድ ቦታዎች ላይ መከላከያን ስቦ የማውጣትና የከባድ መሳሪያ ሽፋን ብቻ በማድረግ መከላከያ ሰራዊትን መልሶ በማደራጀት ለቀጣይ ግዳጆች መከላከያን ሬዲ ማድረግ ወይም ደግሞ ማዘጋጀት ስራዎች በብዛት እየተሰሩ እንደሚገኙ የተገለጸበት ሁኔታ ነው ያለው። በርካታ ቁጥር ያለው ወታደር ወደ አማራ ክልል እየገባ ያለበት ሁኔታም አንዱ ይሄ ነው። ራሱን ችሎ በእዝና በክብለ ጦር ወይም ደግሞ በብርጌድ ማደራጀት ሳይሆን በነበሩት ላይ የሞቱት፣ የከዱት፣ የቆሰሉት የተማረኩት በነሱ ቦታ ላይ የመተካት የመልሶ ማደራጀት ስራ በስፋት እየተሰራ ይገኛል ማለት ነው። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና አማራ ግብር እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የአድማጭ ተመልካቾችንም ቁጥር እንድታበዙ በአክብሩ ትጠይቃለሁ። ሰላም።